አሰላሙ አሌይኩም ወረህመቱላ በረካቱ፣ እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ሰላም ናችኋለሁ? እኔ ደህና ነኝ፣ ታንደላ እናንተሳ? ሁሉ ሰላም ከኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁኝ። ዛሬ ደግሞ የማሳያችሁ ሙሉ ሱቄ አሳይቻችሁ አላውቅም፣ ሙሉ የዕቃ ዋጋ ነግሬያችሁ አላውቅም። የዕቃ ዋጋ ንገሬን ምናምን አሳውቅ ላላችሁ፣ ዛሬ እንግዲህ እጅ መጥቻለሁኝ ማለት ነው ዛሬ የዋና ዋናዎቹን የማሳያቸው የሆነ ለቲክቶክ ቪዲዮ ስለሆነ እንዳይረዝም አድርጌ ማለት ነው። እንደገና አዲስ ነገር ደግሞ የመጣሁት ዋጋ ለአመት በዓሉን አስመልክቼ፣ ዲስካውንት አውጥቼ አለሁኝ ነው ያንንም፣ አዲሷን ሱቄን በዛውም ማስጎበኛችኋለሁ። በዛውም ስትመርቁ ዲስካውንት አውጥቼ ለምን አልጀምርም ብዬ ነው። አንዳንድ እቃዎች ከስንት አንዳንዶቹ ናቸው እንጂ በነበሩበት ያሉት፣ ሌሎቹን የሚልቁትን ዋጋ አውጥቼላችኋለሁ ማለት ነው። እንግዲህ ሱቄን በዛ ትመርቃል። አንዳንዶቹን ዋና ዋና የሚባሉትን እስከ ዋጋቸው አሳያችኋለሁ እና ሙሉ ሱቄን አስጎበኛችኋለሁ ማለት ነው። እስኪ አባችሁን ቆዩ። እዚህ ጋር ከዚህ ስጀምር እንግዲህ መፈጫጫዎች ናቸው፣ የሽንኩርት መፈጫጫዎች የሽንኩርት መፍጫ በትንሹ በአራት ሊትር እና በአምስት ሊትር ናቸው። ዋጋቸው አንድ ነው ሊትራቸው ከፍና ዝቅ ቢልም እዚህ ጋር በ8 እና በ6 ሊትርም አሉ። በአራት እና በአምስት ሊትሮቹ 3000 ብር ነው ዋጋ ዋጋቸው ማለት ነው። በአምስት ሊትሩ ደግሞ 5300 ብር ሆኗል። ከፍ ስንል ደግሞ የውሃ ዋጋ እንዳይጠፋኝ ይለጥፌ ነው የውሃ ቦይለሮች አሉ። ማራዶ በሚለው ማራዶ 800 ብር አለ። ማራዶ ሆኖ ደግሞ ትንሽ ዋጋው የሚጨምራለ በ2000 ብር ማለት ነው። ማራዶ የውሃ ማፊያ ማራዶዎች ነው የያዝኩት የውሃ ማፊያ። እዚህም በሽኩርቶች እንደዛው ነገርኳችሁ። ወደዚህ ስትመጡ ደግሞ የቡና መፍጫ 400 ግራሙን አምጥቻለሁኝ። 200 ግራም አለ። 100 ግራም አለች። ሶስቶቹን ግራሞች ይዣለሁኝ። የምትፈልጉ አዘዝ ትችላላችሁ ማለት ነው። እዚህ የ400 ግራም 6300 ብር ነው። እዚህ ጋር ደግሞ 4700 ብር 200 ግራሙ 300 ግራም የቡና ደግሞ 3400 ብር ሆኗል ማለት ነው። በዚህ ሁሉ ስትሉ ደግሞ እናት የሽንኩርት መፍጫ በትልቋ አለች። በትልቋ 700 ብር አለች ማለት ነው። እዚህ ወደ ላይ ከፍ ስትሉ እዚህ ጋር የቡና ነው ይሄ የቡና በነዚህ ኮፊ ግሬንዳ እንደምትለዋ ናት። ሺህ 200 ብር ዋጋ ማለት ነው። የቡና መፍጫዎች በእነዚህና በዚች ነው በብዛት ያመጣሁት። ወደ ላይ ከፍ ስትሉ የጁስ መፍጫዎች ናቸው። የጁስ መፍጫ ከ2500 እስከ 5200 ድረስ ዋጋ ያላቸው አሉ። ሳንቺ ባለ አንድ ጆክ፣ በዚህ ባረንጓዴዋ ዳር ላይ ባላቸው 2500 ማውረድ ስላልቻልኩ ነው ይቅርታ። እዚህ ጋር ደግሞ ጂፓስ በምትለዋና ሆቢ ሎቢ ባለ ሁለቷ ዋጋቸው 4800 ነው። በ4800 ማለት ነው። ሌላ ሆቢ ሎቢ ባለ ጠርሙዙ ደግሞ 3000 ብር ዋጋ ነው እ ሳንቺ ባለ ሁለት ጆኩ ደግሞ 5200 ማለት ነው። መፈጫጫዎች እነዚህን ይመስላሉ። ወደዚህ ስትመጡ ደግሞ የውሃ ኮምፕሌት ነው የውሃ ኮምፕሌት ሁለት ሺ አምስት መቶ ሆኗል ዋጋ እዚህ ጋር ደግሞ ብዙ አይነት አማራጭ አለ እንደ ነገራችን ላይ እንደምታዩት በቀይም አለ በሰሚያ ያለ በአረንጓዴ ያለ የውሃ ኮምፕሌቶች እና በወርቃማ በረዶ ማለት ነው እዚህ ጋር የቡና ጥበብ ሲኒ ናት ጥበብ ሲኒዎች ኮምፕሌት አምስት ሺ ብር ነው ዋጋቸው አምስት ሺ አምስት መቶ አምስት ሺ ስምንት መቶ ደርሰው ነበረ አሁን ግን አምስት ሺ ብር ብቻ ማለት ነው እዚህ ጋር የጨረስኩ ይመስለኛል እዚህ ጋ መጥበሻዎች በሴራሚክ 4200 ብር ነው። መጥበሻ ሳንቺ ደግሞ ባለ ሁለት ምድጃ ዝቅተኛው ሳንቺ በሚለው በነገራችን ላይ ሳንቺ ምርቶች በጣም አሪፍ እቃዎች ናቸው። ስትገዙ ሳንቺ የውሃ ቦይለር የሚሆን የጁስ የሚሆን ይሄ ስቶቭ የሚሆን በሳንቺ ብትገዙ እመክራለሁ። ያኔ የሚሻሉ ስለሆኑ ማለት ነው ሳንቺ ስቶቭ በዝቅተኛው ሶስት ሺ ስድስት መቶ ብር ነው አሁን ዋጋው እዚህ ጋር ያው ሙሉ ሱቄን ላሳያችሁ እነዚህ የቡና መፍጫ ምናምኖች ሁሉም በአነስተኛ እና ጠቃቀኖቹ ይገኛሉ በሱቄ ወደዚህ ስትመጡ ደግሞ ድስቶች ናቸው ድስቶች አሁን ሁሉንም ድስቶችን የሚያሳያቸው ሆነ እዚህ ጋር የፓኪስታን ድስት ማጅስቲክ ማለት ነው ፓኪስታን ድስቶችን ላሳያችሁ ማጅስቲክ ከአንድ እስከ አምስቷ አስራ ሁለት ሺ አምስት መቶ ብር ናት ከሁለት እስከ ስድስቱ ደግሞ ብር አሁን ድስት በጨረስ ብዬ ነው። ድስት ሴራሚኮች ውስጥ ገብተናል። ሴራሚክ ድስት በዚህ በምታዩ ታሪፍ ግሎባል ነው። አምስት ነው። አንድ መጥበሻ አራት ድስት ማለት ነው። ይሄ 12400 ብር ነው የምታዩት። እዚህ ጋር ደግሞ አሪፍ አሁንም በጥቁር አለች። ጥቁር እጅቷ በወርቃማ ይቺም ግሎባል ስንት ናት? 11000 ብር 11000። በቃ አጥር ምጥን ያለች እነዚህች አይነት በትንሿ ድስት መያዣ ባላት የሆነችው እና አንድ መጥበሻ 3 ድስት ማለት ነው። ወደላይ ከፍ ስንል አሁንም ሶስት ተደራራቢ ሴራሚክ ድስት አለ፣ 7300 ይቅርታ፣ 7300። ወደዚህ ስትሄዱ አሁንም ፓኪስታን ድስት አለች፣ ካሲው ማለት ነው። ብዙዎቻችሁ የምጠይቁኝ ካሲው ድስት 8300 ብር 8300 ዋጋ። ወደዚህ ስትሄዱ አሁንም የፓኪስታን የሆነ ኪቺን ኪንግ የሚል አለ ከማጅስቲኩ ወደ እንትን ክብደቱ ያን በጣም የሚካበር ማለት ነው። ከማጅስት ማጅስቲኩም ወፍራም ነው። ይህንኛው ደግሞ ከሱ በበለጠ ኳሊቲ የተሰራ ማለት ነው። ያን ክብደቱ በጣም ደስ ይላል። የዚህ ዋጋ ከአንድ እስከ አምስቱ ነው። ይሄን ማጅስቲክ ከአንድ እስከ አምስት እንዳለ ሆኖ ማለት ነው። ዋጋ አስራ ሶስት ሺ ብር ነው። ክብደቱ ምናምን ማሻላ ወድጀው ነው ያመጣሁት እቃ ነው። ወደዚህም ስትሄዱ ሌላ ግሎባል አሪፍ ሴራሚክ ደስት ማለት ነው አለ የዚህ ሴራሚክ ደግሞ በጥቁሩ ነው 12500 ብር። 12500 ድስቶች እነዚህን ይመስላሉ፣ ሳምፕል ያስቀመጥኳቸው። እዚህ ጋር ደግሞ ግሎባሎች አሉ። ግሎባል ሰህኖች እነዚህ 4800 ብር ናቸው። ዋጋ ባፈርማ እና ከለሩ አንድ አይነት ናቸው። የከለር ነው የሚለያየው እንጂ እስቃቸው አንድ ነው። አሪፍ ግሎባል ሰህን አምስት ተደራራቢ ናት። አራት ሺህ ስምንት መቶ ብር። ወደዚህ ስትወርዱ ደግሞ አሁንም ሌላ ግሎባል አለ በቢጫና ና በነጩ ሌላ ከለር የለውም። ይሄ ግሎባል አምስት ሺህ ዘጠኝ መቶ ብር ሆኗል ማለት ነው። እሺ ሌላ ሳህኖች በእነዚህ ራኔ የራኔቲች ሳህኖች ናቸው። ባለ አምስት እዚህ ባለ ሶስት ነው ለዛንቶ ያስቀመጥኩት። አራኒ ሳህኖች ስንት ሆነዋል? 4200 ብር ሆነዋል ማለት ነው። የተለያዩ ሳህኖች አሉ። ዋና ዋናውን ለማሳየት ያክል ነው። እዚህ ጋ ዝቅ ስትል ውስጥ ከካርቶን የተቀመጠው ድስት ደግሞ በቀደም ነው ትናንትና ቪዲዮ ሰርቼበታለሁ። ይሄ 16000 ብር ነው ዋጋ ማለት ነው።